ሰላም፣ እንደምን አላችሁ? እኔም ምለው የኢትዮጵያ መንግስት ግን የራያን ህዝብ ቼክ አድርጎት ያውቃል። እኔ በጣም ይገርመኛል፣ ሁልጊዜ በጭንቅላቴ ላይ የሚመላለስ ጥያቄ ነውና ለምሳሌ ይሄ ከላይ በምስሉ የምትመለከቱት ወጣት ትናንት ማታ ለሶስት ሰዓት ሩብ ጉዳይ ነው አለማታ ውስጥ የውሃ ታጣቂዎች እንደዚህ አድርገው ደብድበው ጥለውት የሄዱትና ፌደራል አግኝተውት ወደ ሆስፒታል ያስገቡት። ይህ ብቻ አይደለም፣ ወጣቱ እኮ እየተሰቃየ ያለው ስደት እየወጣ ያለው በሳውዲ ድንበር እንደ ቅጠል እየረገፈ ያለው በቀይ ባህር የአሳራት ሆኖ እየቀረ ያለው፣ የራያናት የደም እንባ እያለቀሰች ያለችው እኮ በቀየው እንደዚህ አይነት ግፍ እየደረሰበት ስለሆነ ነው። በሰላም ወጥቶ መግባት አይችልም እንዴ? ይሄንን እንደዚህ አይነት ግፍ መቋቋም እያቃተው እኮ ነው ስደት እየወጣ እየሄዳለሁ ያለው። ለምንድን ነው የኢትዮጵያ መንግስት የራያን ህዝብ በዚህ ደረጃ በዚህ ደረጃ ማለት፣ እኛ ኢትዮጵያውያን አይደለንም ወይ? ምን አድርገን ነው ይሄን ሁሉ ግፍ በእኛ ላይ የሚሰራው? አንድ ሰው ጥፋት እንኳን ቢሰራ ራሱ ወደ ህግ መቅረብ ካለበት ወደ ህግ ቀርቦ ህግ ሊቀጣው ይገባል እንጂ እንዴት ነው ከተማ ለከተማ የሚዞር ታጣቂ በዚህ ደረጃ ወጣቱ እንደዚህ እየቀጠቀጠ እንደዚህ እያሰቃየ የሚኖረው ክቡር ጠቅላይ ሚኒስትር አብይ አህመድ እንደው ማለት በሁሉም የኢትዮጵያ ክፍል በተለያዩ ክልሎች በተለያዩ አካባቢዎች ተንቀሳቅሰው በጣም ብዙ ህዝብ ብዙ ማህበረሰብ ይጎበኛሉ። ቆይ ግን የራያን ህዝብ እስከ ዛሬ ማለት ቀረብ ብሎ ችግሩን ያልተረዱት ለምንድን ነው? የራያ ህዝብ ምን በድሎ ነው? የራያ ህዝብ እኮ ከዘመናት ጀምሮ በኢትዮጵያ ላይ ለሚቃጣ ማንኛውም የውጭ ወራር ኃይል ከፊት ቀድሞ ተሰልፎ ለሀገሩ የሚሞት ህዝብ እኮ ነው። ለሀገሩ የሚዋደቅ ህዝብ እኮ ነው። ቆይ ይህ ህዝብ ለምንድን ነው የሁሉ ግፍ የበዛበት? ለምንድን ነው እንደዚህ የሚሰቃየው? ወጣቱ ምን አደረገ? ወጣቱ አለቀ። በሰላም በሀገሩ መኖር አልቻለም። በቀየው ውሎ መግባት አልቻለም። ተሰቃየ፣ መረረው። ወዱ አይደለም ሰው ሕገወጥ ጉዞ እየተጓዘ ያለው